በጣም አስደንጋጭ በጣም አስቸኳይ መረጃ ነው። ይድረስ ለጠቅላይ ቤተ ክህነት፣ ይድረስ ለማህበረ ቅዱሳን፣ ይድረስ ለሰንበት ትምህርት ቤት ማደራጃና መምሪያ። እስከ መቼ ዝምታ? ነገሩ ከቅበተ እምነት ሳይሆን በቤተ ክርስቲያናችንና በሀገር እና በዘር ላይ ያነጣጠረ ጥፍጥላቻን ጥላቻ ሲሰበክ በአደባባይ እንዴት ዝም ይባላል? አሁን እንደዚህ አይነት ዘርና ሃይማኖትን ያነጣጠረ ጠብና አመጽ ቀስቃሽ አደገኛ የሆነ መልእክትን እያስተላለፈ አሁን ሁሉም የሚመለከተው አካላት ይድረሳል ይህ በማህበረሰባችን ያሉ ትስስር አደጋ ላይ የሚጥል ጸያፍና አስደንጋጭ የሆነ መልእክት ልትቃወሙት ይገባል። በሃይማኖት ሰበብ የጥላቻና የህዝብ ሉዓላዊነት አደጋ ላይ የሚጋርጥ መልእክት የምታዩ ሰዎች በሙሉ ይህ የቤተ ክርስቲያን ጉዳይ በሀገራችን ሉዓላዊነት፣ ለዘመናት ተከባብረው ዜጎች የሚኖሩባት ሀገር አደጋ ላይ የሚጥል አስጸያፊ ጽንፈኛ አስተሳሰብና ሁሉም የሃይማኖት አባቶች ሁሉም የእምነት ተቋማትና የህገ መንግስት አካላት ልታወግዙትና ልታስቆመው ይገባል። ስለዚህ ይህን መልእክት የምታዩ ቢያንስ ለሀያ ሰው ሼር በማድረግ ለመንግስትና አካላት በተጨማሪም ሃይማኖት ጉባኤ ልታደርሱልን ስንል እንጠይቃለን። የኦሮሞ ገረድ ሆኖ ማምጣት የተለያዩ ነገሮች ናቸው ያጋጡት። እስቲ እሱ ይሞክራት እኛ እስከ ጥግ ድረስ እንሄድለታለን አሉ። በቃ ችግር የለውም ሁሉ ነገር ምንም ችግር የለውም። እዚያውም እኔ ባለውበት ከተማ እንኳን ሀያ ምናምን ቤተ ክርስቲያን አለ ችግር የለውም። ሀያ ቤተ ክርስቲያን ካለ ስንት ክርስቲያን ሊኖር እንደሚችል ማሰብ ነው። ምንም እኛ ተደራጅተናል ሲጀመርም ምንም እንፈራውም ነገር የለም እንዳመጣጣቸው እናስተናግዳለን ችግር የለውም ይሄው ምን ቅርባችን ነው ኪዳነ ምህረትም በለው ምንም በለው እዚሁ ነው እንትን የምንልላቸው እስቲ እኛ እና ሙስሊምና ኦርቶዶክስ ተዋደን ተዋደን በምንም ተዋደን አናውቅም ራሰ እኔ ግልጽ ግልጽ ነው ነጭ ነጭ ነው የምነግርህ ኦኬ ተዋደንና ተዋደን ብንኖር ኖሮ በሙአህመድ ደግሞ ጀግናው ኢማሞ አህመድ ማለት ነው ኢብራሂም አልጋዚ ይባላል ትክክለኛ ስሙ ነው በጣም ጀግና የነበረ ሰው በጣም ጀግና የነበረ ሰው። ሙስሊሙን ለመቆራመት የመጡትን ሰዎች በጀግንነቱ አፈር ድሜ አስበልቶ አፈር ድሜ አስበልቶ 24 ሺህ ምናምን ወታደር ይዞ 250 ሺህ የአጼ ልብነ ድንግልን ወታደር አፈር ከድሜ አስበልቶ እስካሁን ድረስ እንዲታለቅሱ አድርጓል። በጣም ጀግና ነው። በጣም ጀግና ነው። እና ይሄ ነው። እና ታሪካችሁን ብታውቁ እየተሻለ ነው። ይህን ብታደርጉ ከሙስሊሙ ጋር ምንም እንትን የሚል ጠብ የሚልም ታሪክ የላችሁም። በነገራችን ላይ እናንተ የመጨፍጨፍ ጡት የመቁረጥ ታሪክ ነው ያላችሁ። የነ አጼ ምኒልክ አጼ ምኒልክ አሁን ለምሳሌ በኦሮሞ ላይ ምንድን ነው ያደረገው? ጡት ቆርጧል። ጡት የመቁረጥ የኦሮሞ ሰዎች ይሄንን ታሪክ እንዳትረሱ። አጼ ምኒልክ ምን አደረገ? ጡት ነው የቆረጠው። ጡት ጡት ጡት። ይህንንም ያደረገ የኦሮሞ ሙስሊሞችን ነው ይህንን ያደረገው ማለት ነው። የኦሮሞ ሙስሊሞችን ጡት ቆርጧል። ይሄንን ታሪክ እንዳትረሱ፣ የኦሮሞ ሙስሊሞች፣ ኦሮሞዎች በአጠቃላይ እንዳትረሱት ይህንን ታሪክ አፄ ምኒሊክ ምንድነው? ጡት ነው የቆረጠው፣ የወንዶችን ብልት መቁረጥ፣ ይሄንን እያደረገ ነበረ። አሽራፍ አሽራፍ፣ ቆይ ቆይ አንዴ፣ የምን ኦሮሚያ ነው የምትለው? ኦሮሞ ውስጥ ቡና ለመልቀም መምጣትና ኦሮሞ መሆን የተለያዩ ነገሮች ናቸው። እነ እገሌ ቡና ለመልቀም ነው የመጣችሁት ቅርጫችሁን ይዛችሁ ሂዱ። ከዛ ውጭ ኦሮሚያ ውስጥ ቡና ለመልቀም መምጣትና ኦሮሞ መሆን የተለያዩ ነገሮች። እንደዚህ አይነት ሲጀመር ባለማተብ ኦሮሞ የለም።